ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለቱ ዜናዎችን ወደ እናንተ ማድረስ ጀምረናል። በቅድሚያ ማርት ዜናዎችን ነግራችኋለው። አብራችን ቆዩ። የአገዛዝ ወታደሮች በፋኖ ሽንፈት በሚያጋጥማቸው ሽንፈታቸውን ለማካካስ በንጹሐን ላይ የጅምላ ግድያን በመፈጸም በርካታ ንጹሐን ያለጥፋታቸው የበቀል ማወራረጃ ያደርጋሉ ሲል ዘ ኢኮኖሚስት አስነበበም። አሁን በአማራ ክልል ያለው ጦርነት አገዛዙ ንጹሐን ሆን ብሎ እያጠቃ ያለበት ነው ማለት በብራቃት የተፈጸመው ጭፍጨፋ የጠቀሰው አዲሱ ዘገባ የሚያገዛዙ ያገዛዙ ወታደሮች በትግራይ ከዚህ በፊት ያደረጉትን ጭፍጨፋ መቀጠሉን የሚያረጋግጡ ነል ብሏል። በጉዳዩ ላይ አስተያየታቸውን የጠየቃቸው የአፋባ ከፍተኛ አመራር የሆኑት አስረስማረ ዳምጤ በአሁኑ ሰዓት የብልጽግና ወታደሮች ከአካባቢው የጸረ ፋኖ ሃይሎች ጋር በመጣመር ንጹሐን ማጥቃት ዋነኛ ስራቸው አድርገዋል ብሏን፣ በዝርዝር እናያለን። አቶ ረዳኢ ሓለፎም አዲሱ ፓርቲ የተመሰረተው ከህወሓት በተሻለ ለትግራይ ህዝብ ራሱን በራሱ የማስተዳደር መብት እንታገላለን ባሉ አካላት ነው በማለት አስተናገሩም። የቀድሞ የህወሓት አመራርና የክልል ኮሚኒኬሽን ኃላፊ የነበሩት አቶ ረዳኢ ሓለፎም ህወሓት መለወጥ ያለበት ህወሓት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው ማለት ተናግረዋል። የመሬት ፖሊሲ ለውጥ ለማድረግ ያለመ እንቅስቃሴ በስምረት ፓርቲ እንደሚካሄድም፣ እናቶ ጌታቸው ረዳ እናቶ ጌታቸው ረዳ እየመሰሩት ያለውን ፓርቲ በተመለከተ በስርጥ ማብራሪያ ተናግረዋል። በዚህም ላይ ዝርዝር ይዘናል። የኤርትራው ፕሬዚዳንት ሳያስ አፈወርቂ በብልጽግና ፓርቲና በአገዛዙ እንዲሁም በመሪው አብይ አምር ላይ ላቀረቡት ወቀሳና ሙግት የአማራ ብሔራዊ ንቅናቄ አብን ምላሽ ሰጠም። የአብን ምላሽ የተሰማው ብልጽግናና መንግስቱ ለኢሳያስ አፈወርቂ ወቀሳ መልስ መስጠት አንፈልግም ባሉበት ሁኔታ ሲሆን ፓርቲው በመግለጫው ሻእቢያ ባንዳ በማለት የጠራ ሲሆን የባህር በር እንነጥቃለን በማለትም አስፈራርቷል። በዝርዝር እናያለን። ለአንድ ሳምንት አገልግሎት አቋርጦ የነበሩ በመቀለ ከተማ የሚገኙ ፍርድ ቤቶች ወደ ስራ መመለሳቸው ተሰምተዋል። በዳኞች ስራ ማቆም ምክንያት ለአንድ ሳምንት ያህል ተዘግቶ የነበሩ በመቀለ ከተማ የሚገኙ ፍርድ ቤቶች ከሌትራል ጀነራል ታደሰ ወረዳ አስተዳር ጋር ንግግር በማድረግ ስራ መጀመራቸው ተረጋግጧል። በዚህም ላይ ተጨማሪ ይዘናል። የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ አግዷል። የአሜሪካ ንግድ ፍርድ ቤት በውሳኔው ፕሬዚዳንቱ ለብቻቸው ሆኖ እንደዚህ አይነት ውሳኔዎችን መወሰን አይችሉም ሲልም ተደምጧል። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። የአገዛዙ ወታደሮች በፋኖ ሽንፈት በሚያጋጥማቸው ወቅት ሽንፈታቸውን ለማካካስ በንጹሃን ላይ የጅምላ ግድያ መፈጸም በርካታ ንጹሃን ያለ ጥፋታቸው የበቀል ማወራረጃ እያደረጉ ይገኛሉ ሲል ዘ ኢኮኖሚስት አስነበበ። አሁን በአማራ ክልል ያለውን ጦርነት አገዛዙ ንጹሃን ሆን ብሎ እያጠቃበት ያለው ጭምር ነው ማለት በብራቃ የተፈጸመውን ጭፍጨፋ የጠቀሰው አዲሱ ዘገባ ይህም የአገዛዙ ወታደሮች በትግራይና በተለያዩ አገሪቱ አካባቢዎች ከዚህ ሲያደርጉት የነበረውን ጭፍጨፋ በአማራ ክልል በንጹሃን ላይ መቀጠል ማቀላቸውን ያረጋገጠ ሆኗል ብሏል። የብልጽግና አገዛዝ ወታደሮች ንጹሐንም በተገኙበት ሁሉ ማሰቃየትና መጨፍጨፍ ስራቸው እንዳደረጉ በምሳሌ መጥቀስ ያብራራው አዲስ ዘገባ መነሻውን ባለፈው መጋቢት ወር በጎጃም ብራቃት የተፈጸመውን መንግስታዊ ግድያ ነው ይላል። በአሁኑ ሰዓት አገዛዙ ከፋኖ ጋር ያለውን ውጊያ ለመግታትና ጠላት ያላቸውን ለማስወገድ የአካባቢ ታጣቂዎች ጭምር እየተጠቀመነው ነው ያለው ዘገባው። ለዚህም በሰሜን መጫ ብራቃት የተገደሉ 56 ንጹሐን ዜጎች ግድያ ጠቅሶ ወታደሮቹ ከፋኖ በኩል የገጠማቸውን የበላይነት በንጹሐን ላይ ቂም ለመወጣት ተጠቅሞ በታል ብሏ። አርበኛ አስረስማር ዳምጤ አገዛዙ ከወታደሮች በተጨማሪ ባሰለጠናቸው ጸረፋኖ ሚኒሻዎችም ንጹሃን እያስገደለ ነው ብሏ። የአብይ አህመድ የቀጠረው ጨፍጨፋ ተግባር ያጋለጠው እውቁ ዘ ኢኮኖሚስት መጽሄት ታዲያ ከሁለት ወራት በፊት በፈረንጆቹ መጋቢት አ31 2025 ዓ ም በጎጃም ሰሜን መጫ ወረዳ በብራቃት ከተማ በርካታ ንጹሃን ላይ የተፈጸሙ ዘግናዊ ጭፍጨፋ የአብይ አህመድ አስከፊ ኢትዮጵያ የሚገልጽ ጭፍጨፋ በሚል አርዕስት ነው ይዞት የወጣው በትላንትና ሂደት በወጣው በዚህ ዘገባ የአፋ ባ ማዕከላዊ ኮማንድ አባል አርበኛ አስረስ ማርያም ያናገሩ ዘገባው በጭፍጨፋው ላይ አገዛዙ የአማራ የሆኑ ጸረ ፋኖ ኃይሎችን አሰልጥኖ በመጠቀም እንዲሳተፉ እያደረገ እንደሆነም ያስረዳል። አስረስ በግድያዎቹ እነዚህ አገዛዙ ያሰለጥናቸው ከመከላከያ ጋር እምነትና ግንነት ያላቸው ኃይሎችም እየተሳተፉ ነው ማለት ገልጿል። አንድ አይንማኝ በትንሿ ብራቃት ከተማ በፋኖ እና በአብይ ምን ሰራዊት መካከል ለአምስት ሰዓታት ያሉ ውጊያ ከተደረገ በኋላ የአገዛዙ ወታደሮች ወደ ከተማዋ መግባት የቻሉ ሲሆን ወደ ከተማ እንደገቡ ወዲያውኑ ንጹሐን ከቤታቸው እየጎተቱ ማውጣትና መግደል ጀመሩ፣ ማለት ለሚዲያው ተናግሯል። የአገዛዙ ሰራዊት ከተማዋን ከተቆጣጠረ በኋላ ከአራት እስከ ስድስት የሚሆኑ ወታደሮች በቡድን በቡድን እየሆኑ ንጹሐንም ቤት ለቤት እየጎተቱ በማውጣት መንገድ ላይ እጃቸውን ወደኋላ አስደርገው ማንበርከክ አስከፊ የሚባለውን ጭፍጨፋን ፈጸማቸውን ራሳቸው ነዋሪዎች ነግረውኛል፣ ማለት ያትታ። ታዲያ እንዲህ አይነቱ የአገዛዝ ጭፍጨፋ ከነዋሪዎች ምልከታ የተሰወሩ አልሆነምና አንድ የከተማዋ ነዋሪ ሁኔታውን ተከታትሎ አረጋግጦም ጨምሮ ነግሮኛል ብሏል። ይህ አይንማኝ አራት ሴቶች በከተማ የአውቶቢስ መናኸሪያ አጠገብ እጃቸውን ወደኋላ አድርገው እንዲንበረከኩ ከተደረጉ በኋላ ወታደሮቹ ከጀርባ ቆመው በደገኑት መሳሪያ አውቶማቲክ ተኩሰው ሲገድሏቸው ተመልክቻለሁ ማለት ወቅቱን ይጠቅሳል። በተጨማሪም አንድ ካህን ከቤተክርስቲያን አጠገብ በወታደሮቹ መገድላቸውን ባይኔ ያየሁት ማለት ነግሮኛል ብሏ ከዚህ በፊት መራዊና መሰል የአማራ ንጹሐን የተገደሉባቸው ቦታዎችን የጠቀሰውና ወታደሮች ኮንብለው ንጹሐን መጨፍጨፋቸውን ያስተዋለው ዘገባው ዘገባው ይህን ሁኔታ በትግራይ የነበረውና አለም ላይ በተለያዩ መንገዶች አጣርቶ የመሰከረበትን የንጹሐን ግድያ የአገዛዝ ወታደሮችና መንግስት ማስቀጠሉን ጠቅሷል። በትግራይ ክልል በማህበሬ ዴጎና በቦራ መሰል ቦታዎች የተፈጸሙ አስከፊ ጭፍጨፋዎች መከላከያ ሰራዊቱና አጋሮች መሆኑን የተባበሩት መንግስታትን በመጥቀስ ያስታወሰው ዘ ኢኮኖሚስት አሁን በአማራ ክልል ተመሳይ ወንጀሎች እየተፈጸሙ ይገኛሉ ብሏል። እነዚህ ግድያዎች የተፈጸሙት የሰብዊ በመሆነ መንገድ ሲሆን፣ ለዚህም የተገደሉ ሰዎች አስክሪ እንዳይነሳ ማድረግ የተለመደ አገዛዙ ተግባር መሆኑን በዝርዝር አስቀምጧል። የብራቃቱ ግድያ በተፈጸመ ማግስት ጠዋት ላይ ወደ ብራቃት ከተማ የተመለሰ ሌላ የአይንማኝ ሬሳዎች በየቦታው ወድቀው ማየቱንና በቦታው 56 አስክሬኖችን መቁጠሩንም አስነብቧል። የአገዛዙ ወታደሮች በፋኖ ሽንፈት በሚያጋጥማቸው ወቅት ሽንፈታቸውን ለማካካስ በንጹሃን ላይ የጅምላ ግድያ በመፈጸም በርካታ ንጹሃን ያለ ጥፋታቸው የበቀል ማወራረጃ ማድረጋቸውን ጨምሮ ጠቅሷል። ዘገባው የአብይ አህመዷ አስከፊ ኢትዮጵያ የሚገልጽ ጭፍጨፋ ማለት ከትላ ትላንት እስከ ዛሬ እየተፈጸሙ ያሉ የንጹሐን ግድያዎችን በስፋት አጋልጧል። የአገዛዙ ባለስልጣናት ተጠይቀው መልስ ያልሰጡበት ይህ ዘገባ በሽግግር ፍትህ ልንፈታው የምንችለው ወንጀል ነው የሚል እምነት መያዛቸውን ያተተ ሲሆን የሂውማን ራይትስ ሰዎችና ኃላፊዎች ግን ይህንን ቢሉም እስካሁን ድረስ በኢትዮጵያ የንጹሐን ግድያ እንደቀጠለ ነው፣ ሊቆም አልቻለም ሲሉ ነግረውኛል ብሏል። አቶ ረዳኢ ሓለፎም አዲሱ ፓርቲ የተመሰረተው ከህወሓት በተሻለ ትግራይ ዝብራ ስንበራስ የማስተዳደር መብት ለመስጠት ነው ብሏል። የቀድሞ የህወሓት አመራርና የክልል ኮሚኒኬሽን ቢሮ ኃላፊ ሆነው ያገለገሉት አቶ ረዳኢ ሓለፎም ህወሓት መለወጥ ያቆመ ሙዚየም መግባት ያለበት ድርሽ ነው ማለት የተናገሩት ከሰሞኑ ከአቶ ጌታቸው ረዳ ጋር ፓርቲ ለመስረት እንቅስቃሴ ማድረጋቸውን ተከትሎ ጊዜያዊ ምዝገባ ተሰጥቷቸው ነው። የመሬት ፖሊሲ ለውጥ ለማድረግ ያለመ እንቅስቃሴም በስምረት ፓርቲ ይካሄዳል ሲሉ ተደምጠዋል። አቶ ጌታቸው ረዳና ጓዶቻቸው እየመሰረቱ ያለው ይህ ስምረት ፓርቲ አሁን ላይ እንቅስቃሴውን በትግራይ ለማድረግ ማቀዱን ለሚያጋጥሙ ችግሮች ግን ተጠያቂው ሌተናል ጀነራል ታደሰ ወረደ የሚያስተዳድረው አስተዳድር ነው ማለታቸውን ተሰምተዋል። የቀድሞ የዋት ከፍተኛ አመራር የነበሩትና ብዙ ጊዜ በውጊያው ጊዜም የኮሚኒኬሽን ኃላፊ ሆኖ ያገለገሉት አቶ ረዳኢ ሓለፎም ጋ ከስምረት ፓርቲ ከስምረት ፓርቲ መስራቾች አንዱ ሲሆኑ ሰሞኑን በሚዲያ ቀርቦ ስለ ፓርቲው ሰፊ ማብራሪያ ሰጥተዋል። የፓርቲው መስራቾች ከ ዘጠና በላይ ለውጥ ፈላጊ በክልሉ የሚኖሩ ወጣቶች ምሁራንና በከተማና ገጠር እንዲሁም የውጭ ሀገር የሚኖሩ ትግራዋይ ሲሆኑ የአስተባባሪ ሚና ከህወሓት ተለይቶ የወጡ አስራ አምስት የማዕከላዊ ኮሚቴ አባላት ወስደዋል ብለዋል። አቶ ረዳይ ጨምሩ የፖለቲካ ፕሮግራማችን እንዲጎለብት ረቂቁ ለሚዲያዎችና ለመስራች አባላት እንዲዳረስ እናደርጋለን። አስተያየት ታከሉበት የተሟላ ሰነድ ሆኖ በመስራች ጉባኤ ይጸድቅ አልምባይ ናቸው። የዓለም የዲፕሎማሲ የፖለቲካ ቴክኖሎጂ አሁናዊ ሁኔታን ያካትት የፖለቲካ አይዲዮሎጂ እንከተላለን። ስለሆነም የአባላትና የሚዲያ ባለሙያዎች አስተያየት እስኪታከልበት የፖለቲካ አይዲዮሎጂያችን ይህ ነው ማለት አንችልም። በ ማለት ፓርቲያችሁ በአሁኑ ሰዓት የፖለቲካ ኢዲዮሎጂ እንዳልወሰነ ተናግረዋል። ዋና የፖለቲካ ትግል መሰረታችን ትግራይ ላይ ቢሆንም ከሁሉም ብሔር ብሔረሰቦችና ህዝቦች በኩልነትና አንድነት የተመሰረተ ትግል ናጋርነት ይኖረናል በማለትም ተናግረዋል። አቶ ረዳኢ ህወሓት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው ማለት የቀድሞ ድርጅታቸውን የተች ሲሆን፣ እኛ ከህወሓት በተሻለ ለትግራይ ህዝብ ራስን በራስ የማሰራር መብት እንሰጣለን በማለትም ምኞታቸውን ተናግረዋል። መሬት የህዝብና የመንግስት ነው የሚለው በድጋሚ እንዲጠና ማድረግ አንዱ የመታገያ የፖለቲካ አማራጫችን ነው የሚሉት አቶ ረዳኢ ሓለፎም ፓርቲያቸው በሚቀጥሉት ጊዜ መሬት የግል ለማድረግ ወይም ደግሞ የውጭ ዜጎች በኢትዮጵያ ውስጥ መሬት ባለቤት እንዲኖራቸው ያደረገውን የአብይ አህመድ አስተዳርና ፖሊሲን መደገፍ ይሁን አይሁን ግን አልገለጹም። እኩልነት የተረጋገጠባት የበለጸገች ትግራይ እንድትኖር እንታገላለን። ትግላችን በኢትዮጵያ የፖለቲካ ምህዳር የሚካሄድ ነው። ከኤርትራም ከጎረቤት በዘለ የሚያገናኘን ነገር ግን የለም ይላሉ። ድርጅታቸው የቀድሞ ህወሓት ግን በአሁኑ ሰዓት ከኤርትራም ሆነ ከሌሎች ኃይሎች ጋር የሚያገናኘን ነገር አለ። ምክንያቱም ለመገናኘት ራሱ ማንም ሊፈቅድልን አይገባም። ሰላም ማምጣት ፍላጎታችንና ምኞታችን ነው። ለዚህም የማንም ፍቃድ አንጠይቅም። ማለት ሲንቀሳቀሳቸው ግን ከጎረቤትነት በዘለለ የሚያገናኘን ነገር የለም ብለዋል። ድርጅታቸው መቋቋም በሀገር ውስጥና በመላው ዓለም ላሉ ደስታና መነቃቃት ፈጥሯል የሚሉት ዘግይታችኋል የሚሉ አሉ ልክ ናቸው። ከነበርንበት ህወሓት የተሻለ ፓርቲ ለመፍጠር ብዙ ማሰብ ነበረብን ይላሉ። ከይፋ የምስረት አባላት ተከታታይ አባላት ምልመላ ስራ እንሰራለን። አባሎቻችን ድሮ እንደነበርንበት ህወሓት በስብሰባና ጭቅጭቅ ሳያም በስራ ገበታቸው እንዲውሉም የሚያደርግ አቅጣጫ እንከተላለን በማለት ህወሓት አሁን ላይ ስራ ሳይሆን ጭቅጭቅ ላይ እንዳለ ተናግረዋል። መስራች ጉባኤ ያችን ትግራይ ላይ ያለው ነው የሚሆነው። አዲስ አበባ ያለ ነው። ሁላችንም ሳተፋለን። ስንመለስ የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩን ጉዳይ ለጊዜ ያስተራሩ እና ለጸጥታ አካላት የሚተው ነው ማለትም ተናግሯል። የኤርትራው ፕሬዚዳንት ሳያስ አፈወርቂ በብልጽግና ፓርቲና በመንግስቱ እንዲሁም በአብያምር ላይ ላቀረቡት ወቀሳ ነው ግዘት የአማራ ብሔራዊ ንቅናቄ አብን ምላሽ ሰጠ። የአብን ምላሽ የተሰማው ብልጽግናና መንግስቱ ለኢሳያስ አፈወርቂ ወቀሳ መልስ ባልሰጡበት ሁኔታ ሲሆን ፓርቲው በመግለጫው ሻእቢያን በአንዳ ማለት የጠራ ሲሆን የባህር በርን እንነጥቃለን በማለትም አስፈራርቷል። የታሰሩ የፓርቲው ከፍተኛ አመራሮችን ለማስለቀቅ ጥያቄ ማቅረብ የማይፈልገውና ቢታሰሩልኝ በማለት የፓርቲውን አመራርና አባላት ስም ዝርዝር ለብልጽግና ደህንነት ቢሮ ያቀርባል የሚባለውና በዶክተር ሙላ እና ጋሻው መርሻ መሰል ሰዎች የሚመራው አብን በብልጽግና ላይ ለቀረበ ግልጽ ትችት ነቀፌታና ምላሽ ሰጥቷል። አስቀድሞ የኤርትራን ሀገርነት አንቀበልም ማለታቸውን ተከትሎ በብዙዎች ዘንድ የተተቸው አብን አመራሮች ኢሳይያስ አፈወርቂ በሰጡት ምላሽ ስማቸውን ሳይጠቅሱ ጉዳይም ሳይሏቸው ቢያልፉም በነገሩ ላይ አለንበት በት እኛን መልሳለን ብሎ በትላንትና ሁለት ምሽት መግለጫ ውጥተዋል። ሻእቢያ በተለይም በመሪው በኩል በኢትዮጵያ ውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ እንድምታ ያለው አጀንዳ በአደባባይ የማስተጋባት መብት የለውም የሚል ጭብጥ ሊሰመርበት ይገባል ይላል አብን በመግለጫው። ታዲያ ለዚህ ነው በገንጠልና በፍች መካከል ያለው ልዩነት ፖል ሳይገነዘቡ የገቡበት ታሪካዊ ምእራፍ ውስጥ ሆነው ሳለም ሻእቢያዎች አሁንም በኢትዮጵያ ውስጥ ተቋርጠው መቀጠል የሚፈልጉት ማለት ከኢትዮጵያ ሊለዩ ያልቻሉን በማለት ወንጅሏል። ተገንጥ እያለሁ ከተባለ በኋላ አሁንም በእናት ቤት የሚባል ክርክር አይሰራም በማለት ነው። ይህን ዶክተር በለጠ ሞላ ፓርቲ ሻእቢያን የከሰሰው ቢያንስ ከዚህ በኋላ የሀሳስብና አሰራር ወጥ በሆነ መልኩ ታሳቢና ተግባራዊ እንዲደረግ ለመላው ኢትዮጵያን ለማስተዋሰን ወዳለን የሚለው አብን በሌላ በኩል ግን ይህንኑ የሻእቢያ ጥር ተከትሎ በባንዳነት ለመ በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው ሊቆጠቡ እንደሚገባ ለማሳሰብ እንወዳለን ሲል ዝቷል። የሻእቢያ ስነልቦና ምንጩ የኢትዮጵያ ቀንደኛ ታሪካዊ ጠላት ከነበሩ የውጭ ኃይሎች ስለሆነ በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም የሚለው አብን፣ በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞች ላይ ቀና መንፈስ የሌለው መሆኑን በተደጋጋሚ በመግለጽ አሳውቀናል፣ ይላል አብን። በተለይ ሀገራችን ኢትዮጵያ በመልክዓ ምድር በታሪክና በህግ ያላትን የባህር በር የማግኘት መብት ለማረጋገጥ ከባልሻ አካላትና ከመላዊ ኢትዮጵያ ህዝብ ጋር የተቀናጀ ትግል ማድረግ እንደሚቀጥል በድጋሚ ያሳውቃሉ ያለ ሲሆም ይህንን መግለጫ ሰፋ አድርጎ ያቀረበበትን ግልጽ ምክንያት ግን አልጠቀሰም። አብንና መሰል ፓርቲዎች በአሁኑ ሰዓት በጠቅላይ ምስር አብይ መንግስት ስር ሁነው የተቃዋሚነት ባደር የሚንቀሳቀሱ ሲሆን ስልጣን ምጉር ከቤተ መንግስቱ የሚያገኙና በዋናነትም ሙሉ እንቅስቃሴያቸው ጠቅላይ ሚኒስትሩና መንግስታቸው ነጥብ እንዳይጥሉ ነጥብ ከጣሉም ደግሞ ስን የሚያስተባብል ማግለጫ ማውጣቱ ነው። ቀጥሏል። በአማራ ክልል ያለ ያለውን ጦርነት በተመለከተ በአሁኑ ሰዓት በፋኖች ላይ እምነት የለንም፣ ፋኖች አርፎ ይቀመጡ ማለት መግለጫውን ያጠናከረው አብን ታዲያ በችግሩ ላይ ታዲያ በችግሩ ላይ የመፍትሄ አካል ሆኖ መቅረብ ያለበት የአገዛዙ አጠቃላይ ሀሳብ እንደሆነ በተዘዋዋሪ ጠቅሷል። እንደዚህ አይነት መግለጫዎችን በቅርብ ጊዜያት እያወጣ ያለው አብን በዋናነትም ጠቅላይ ሚኒስትሩ ከቀድሞ ወዳጆቻቸው ጋር ከተጣሉ በኋላ መልስ የሚሰጥና ለመልሳቸውም ደግሞ ማስተባበያ የሚያቀርብ የቤተ መንግስት ፓርቲ ከሆነ ሰነባብቷል። ለአንድ ሳምንት አገልግሎት አቋርጦ የነበሩ በመቀለ ከተማ የሚገኙ ፍርድ ቤቶች ወደ ስራ ተመልሰዋል። በዳኞች ስራ ማቆም ምክንያት ለአንድ ሳምንት ያህል ተዘግቶ የነበሩ በመቀለ ከተማ የሚገኙ ፍርድ ቤቶች ዛሬ ትላንት ሐሙስ፣ ስራ መጀመራቸው ሰምተዋል። የደህንነት ስጋት አለብን በሚል ምክንያት አገልግሎት መስጠት ያቆሙት በከተማይቱ የሚገኙ ዳኞች ወደ ስራ የተመለሱት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ከተካሄደ በኋላ መሆኑን የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ተናግሯል። በመቀለ ከተማ የሚገኙ ዳኞች ባቀረቧቸው ጥያቄዎች ላይ ውይይት የተደረገ ባለፉት ሰኞ ግንቦት 18/2017 ዓ.ም ነበር ጉዳዩን በተመለከተ የትግራይ ክልል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ውይይት ያደረጉትና ከክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፉና ከክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አቶ መንግስቱ ተክላይ ጋር ነበር። የኢትዮጵያ ኢንሳይደር ዘገባ እንደሚያሳየው ከሆነ በትላንትና ሁለት ተዘዋውሮ በተመለከታቸው መቀለ ከተማ በሚገኙ ፍርድ ቤቶች መግቢያዎች ላይ የተለጠፉ ማስታወቂያዎች የውይይት መጥቀሳቸው ተሳዝቧል። በዳኞች ላይ ባጋጠመ የደህንነት ስጋት ምክንያት የተቋረጠው አገልግሎት እንዲ እንዲጀምር ከሚመለከተው አካል ጋር በውይይት ተካሂዷል የሚለውን ማስታወቂያም በውሱን መልኩ ጥያቄዎች መፍታት ስለጀመሩ ከዛሬ 21 2017 ጀምሮ የዳኝነት አገልግሎት ጀምረናል፣ ይላል የትግራይ ክልል ዳኞች ማህበር ፕሬዚዳንት አቶ ዳዊት ኃይለሥላሴ። በውይይቱ ለዳኞች ስራ ማቆም ምክንያት የሆኑ ጥያቄዎች እንደሚፈቱ ስለተነገረ ነው ወደ ስራ የተመለስ ነው ሲሉ ተናግሯል። ማህበሩ ከዳኞች ደህንነት ጋር የተያያዙ አምስት ጥያቄዎችን ለክልሉ ጊዜያዊ አስተዳደር ማቅረቡን ባለፈው ሳምንት ገልጾ ነበር። የዳኞች የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎች የሚመለከት ሲሆን በችሎት ጊዜ ሁለት ፖሊሶች ብቻ ናቸው ፍርድ ቤት የሚጠብቁት፣ የሚሉት አቶ ዳዊት በአሁኑ ጊዜ በመቀለ ከተማ ባለው የጸጥታ ችግር ምክንያት ቁጥራቸው በቂ አይደለም ይላሉ። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶች እንዲጠብቁ እንዲደረግ እርሳቸው የሚመሩት ማህበር ጥያቄ ማቅረቡን አስረድተዋል። ይህ ጥያቄ ተፈትቶ ችሎት የሚጠብቁ የታጠቁ የጸጥታ ኃይሎችም ተመድበዋል፣ ስራም ተጀምሯል ሲሉ የማህበሩ ፕሬዚዳንት የትላንትናው ሁኔታም ተናግረዋል። የአሜሪካ ንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸውን ታሪፎች እንዳይተገብሩ አግዷል። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዚዳንቱ ለብቻቸው ሆኖ እንደዚህ አይነት ውሳኔዎችን መወሰን አይችሉም ነው ያለው። ፍርድ ቤቱ አክሉም የአሜሪካ ህገ መንግስት ለኮንግረንሱ ከሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጡታል ያለ ሲሆን ፕሬዚዳንቱ ኢኮኖሚን ለመጠበቅ በሚል ምክንያት ይህን መብት መጋፋት የለባቸውም ብሏል። በተጨማሪም ፍርድ ቤቱ የትራምፕ አስተራር በቻይና ሜክሲኮና ካናዳ ላይ የጣሉትን ልዩ ታሪፎችም አግዷል። ፍርድ ቤቱ በአልሙኒየም እና ብረት ላይ የተጣሉ ታሪፎች በልዩ ህግ ይዳኛሉ በሚል ምንም ውሳኔ አልሰጠባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነት ለመጠበቅ የሚጣሉ ናቸው ያሉ ሲሆን፣ የዋይት ሃውስ ቃል አቀባይ የአሜሪካ ንግድ ጉድለት ወደኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ይላሉ። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎች ለማቆም የሚያስችል የአስር ቀነቀነ ገደብም ሰጥቷል። ዋይት ሃውስ ከውሳኔ በኋላ ባወጣው መግለጫ ቤቱ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነት በተመለከተ እንዴት ምላሽ መስጠት እንዳለብን ሊነግሩን አይገባም ብለዋል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላት የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሎ የቆዩ ሲሆን የተጣሉ ታሪፎች አንድ ነጥብ ሁለት ትሪሊዮን ዶላር የአሜሪካን የንግድ ጉድለት ያስተካክላሉ ተብሎ ነበር። ቀጣይ ጉዳይ ወደ ከፍተኛው ፍርድ ቤት እንደሚሄድም ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤት ውሳኔ ትልቅ ስጋት ይዞ መጥቶባቸዋል። የተወዳችና የተከበራቸው የኢትዮንስ ቤተሰቦች ሰቦች የለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለሁ